ቤት በአራተኛ ዙር አስራ ሁለተኛ ዓመት አንደኛ መደበኛ ጉባኤ ወቅት የ2016 በጀት ዓመት እቅድ አፈጻጸም በመገምገም የ2017 በጀት ዓመት መርምሮ ሲያጸድቅ ህዝቡን ተጠቃሚነት የሚያረጋግጥ መልኩ በተመረጡ ኢኮኖሚ ልማት በጀትና ፋይናንስ ስራዎቻችን ከማህበራዊ ዘርፍና ህግ ፍትህ መልካም አስተዳደር ጉዳዮች ስር ባሉ ሴክተር ስራዎች ተሰርተው ለቀጣይ ምክር ቤት አፈጉባኤ እንዲገለጽ በቀረበልን በቀን 6/3/2017 ዓመተ ምህረት በዝርዝር በተገለጸልን መሰረት አጭር ሪፖርት እንደሚከተለው አቀርባለሁ። ክፍላን ከኢኮኖሚ ልማት በጀት እና ፋይናንስ ስራዎች አንጻር የቀረቡ ጉዳዮች ናቸው። ከከተማና መሰረተ ልማት መምሪያ አፈጻጸም አንጻር በዚህኑ ዘርፍ በመጀመሪያ ደረጃ የተጠየቀው ባለፉት አመታት የተጀመሩና ወደ 2017 ዓመት የተሸጋገሩ ያልተጠናቀቁ ፕሮጀክቶች ጉዳይ የጊዜ አጠቃቀምና የስራ ባህሪን ከተለመደው አሰራር በወጣ ባለመልኩ ትኩረት ተሰጥቶ በማጠናቀቅ ስራ ላይ እንዲሆኑ ተደርጎ የተደረሰበት ደረጃ ሪፖርት ይቅረብ የሚል ነው። ከዚህ አኳያ እንደ ከተማ ባለፉት አመታት የተጀመሩ ፕሮጀክቶች በርካታ የነበሩ ሲሆን ከነዚህ ውስጥ ለከተማው ኢኮኖሚና ማህበራዊ ፋይዳ ያላቸው መልካም አስተዳደር ችግር በመፍታት የስራ እድል የሚፈጥሩ ሀምሳ ስድስት ፕሮጀክቶች በታሳሰር ማስመረቅ ተችሏል። የእነዚህ ፕሮጀክቶች አይነት አምስት ነጥብ ሶስት ኪሎ ሜትር ደረጃውን የጠበቀ ጠጠር መንገድ በሶስት ወር ትልልቅ ወንዞች የተገነቡ ዘጠኝ መካከለኛ ድልድዮች በሶስት ኪሎ ሜትር ሪቨር ትሬኒንግ የወንዝ መግራት እና 113 ኪሎ ሜትር የኮብል ንጣፍ፣ አንድ የወጣቶች መናፈሻ ቦታ፣ 286 ኪሎ ሜትር የውሃ ማፋሰሻ እና 340 ሜትር ድጋፍ ግንብ ናቸው። ከ2016 በጀት ዓመት ያደሩ ፕሮጀክቶች አጠቃላይ 13 ሲሆኑ እነዚህም ዘመናዊ የቄራ ግንባታ ሆነው። ኮንትራክተሩ ዘመን ኮንስትራክሽን ኮርፖሬሽን የዋጋ ማሻሻያ ጥያቄ በማቅረቡ በሶስት ልዮሽ ውይይቶች ችግሩን ለመፍታት የተሞከረ ቢሆንም ከመመሪያና ከአሰራር አንጻር ጥያቄውን ለክልል ገንዘብ ቢሮ እንዲሁም ከተሞችና መሰረተ ልማት ቢሮ ያቀረብን ሲሆን እስካሁን ችግሩን በሚፈታ መንገድ ለመሄድ ጥረቶች እየተደረጉ መሆኑ ከዶክተር በርናንዴል ፎራ እና ና የተስፋዬ ብዙአየሁ አዲሱ ማረሚያ ድረስ የሚሰራው ደረጃውን የጠበቀ ጠጠር መንገድ ውስጥ የዶክተር በርናንዴል ፎራ ጠጠር መንገድ የግንባታ ሂደቱ እየቀጠለ ያለ ሲሆን አፈጻጸሙ 88 ነጥብ 5 ፐርሰንት ላይ ይገኛል። ተስፋዬ ብዙአየሁ አዲሱ ማረሚያ ያለው መንገድ ኮንትራክተሩ ዘመን ኮንስትራክሽኑ ከዋጋ ንረት ጋር በተያያዘ ከቦታው ተፈጥሮ ያቀማመጥና አለታማነት የተነሳ ውል እንዲቋረጥላቸው ጥያቄ ያቀረቡ ሲሆን ከውል አንጻር አይቶ ውሳኔ ላይ ለመድረስ የሚያስችሉ ስራዎች እየታከናወኑ ናቸው። የኮሌጅ ኮንደምኒየም ብሪጋታ ደረጃውን የጠበቀ ጠጠር መንገድ ስራው በ2016 ላይ ተጠናቆ ጊዜያዊ ርክክብ የተደረገ ቢሆንም ይህ ክፍያው ጉዳይ ባለመጠናቀቁ እየተንከባለለ ነው። ማራኪ ክፍለ ከተማ ዘላን ሰፈር እስከ አስፋልት ያለው ጌጠኛ ድንጋይ ከውብል መንገድ በኮንትራክተሩ የአቅም ውስንነት ያልተጠናቀቀና የተንከባለለ ሲሆን በዚህ አመት ለማጠናቀቅ በእቅድ ውስጥ የተካተተ ነው ሶስቱ የማማከር ስራዎች ናቸው ሌላኛው እነሱም የገራ ግንባታ ማማከር ስራ የካዳስተር ማማከር ስራ እና የኢትዮጵያ ዲዛይን ኮርፖሬሽን ስራዎች ናቸው ስድስቱ በመንገድ ባለስልጣን የሚከናወኑ ሁለት የጠጠር አንድ የውሃ ማፈሳሻ ሁለት ድጋፍ ግድብ አንድ የማማከር ስራ ናቸው በዚህ መንገድ ባለስልጣን ስራዎችን የዓለም ባንክ የ2017 በጀት ዓመት ይለቀቃል ተብሎ በታሰበው በጀት የተያዙ እቅዶች በተደፈቀው ጊዜ በጀት ባለመለቀቁ ምክንያት በሚፈለገው ልክ ለመፈጸም አልተቻለም። ሌላው የተጠየቀው የከተማ ውስጥ አስፋልት ጥገና ስራ በየአመቱ የሚከናወን አነስተኛ ከመሆኑ በተጨማሪ አንዳንድ አካባቢዎች ነባሪ አስፋልት መንገዶች ከአገልግሎቶች እየሆኑ በመሆኑ በተቀመጠው እቅድ መሰረት ልዩ ልዩ አማራጮች በመፈለግ ጥገናው እንዲከናወን ና የተደረሰበት ደረጃ እንዲገለጽ የሚል ነው። በዚህ መሰረት እንደ ከተማ ያለን የበጀት አቅም መሰረት በማድረግ አስር ኪሎ ሜትር አስፋልት ጥገና ዕቅድ የያዝን ሲሆን በዕቅዱ መሰረት ለመፈጸም ትልቁ ችግር በያዝነው ገቢ እቅድ መሰረት ገቢ መሰብሰብ ባለመቻሉ በሚያጋጥም የጥሬ ገንዘብ ጥረት የታቀደውን ጥገና በታቀደ ልትልት መፈጸም አይቻልም። በኢራ በኩል ሰባት መቶ ካሬ ሜትር የአስፋልት መንገድ ጥራ ጥገና ማድረግ ተችሏል። በተጨማሪም በጣም የተጎዱና አገልግሎት ለመስጠት አስቸጋሪ የሆኑ መንገዶች በመለየት በርማት በመውላት እና በመስራት ገጽታቸውን በመቀየር ተገቢውን አገልግሎት እንዲሰጡ እያደረግን እንገኛለን። በሶስተኛ ደረጃ የተጠየቀው በሕገወጥ ግንባታ እና ሕገወጥ መሬት ወረራ ያልቆመ በመሆኑ ከነበረው ተለምዳዊ አሰራር በመውጣት በከተማ ፕላን ውጭ የተሰሩ ቤቶችና ኮንቴነሮችን የማንሳት ጅምሩ ተጠናክሮ እንዲቀጥልና ህገወጥ ዳግም እንዳይስፋፋ በጥናትና እቅድ ላይ የተመሰረተና የተናበበ ተግባር ተከናውኖ ለውጡ ለተከበረው ምክር ቤት ይቅረብ ነው የሚል ነው። ከዚህ አኳያ ምክር ቤቱ ባስቀመጠው አቅጣጫ መሰረት ወደ ተግባር በመግባት የሚያስችሉ አማራጮችን ለማየት ጥረት የተደረገ ሲሆን ችግሩ የዋለ ያደረና ጊዜ የወሰደ ከመሆኑ አንጻር በበሰለና በተደራጀ እንዲሁም ውጤታማ የሚያደርግ እቅድና ስትራቴጂ ለመፈጸም እንዲቻል ህገወጥ ግንባታ፣ መሬት ወረራ የሚበዛባቸው ክፍለ ከተሞች፣ ቀበሌዎች የመለየት፣ ህገወጥ ግንባታ፣ መሬት ወረራ መንስኤዎች ምንድን ናቸው ብሎ የማሳወቅ፣ ህገወጥ መሬትና ወረራ ግንባታ መቼ እንደሚፈጸም በማን፣ ህገወጥ ግንባታ፣ ህገወጥ መሬት ወረራ ለመግታት በየደረጃው ባለው መዋቅራችን ያሉ መሰረታዊ ችግሮች ምን እንደሆኑ የመለየት ስራ የተከናወነና ችግሩን መፍታት የሚያስችሉ እቅድ ለማዘጋጀት የተቻለ ሲሆን በቅዱ ላይ ከደንብ ማስከበር ትፈትት ከክፍለ ከተማ ስራ አስኪያጅ እና ከደንብ ማስከበር ሙያተኞች ጋር መግባባት ተችሏል። ከዚህ በተጓዳኝ ከፕላን ውጭ በአመራሩ ተገንብተው የነበሩ አስራ ሁለት ቤቶች አስራ ስድስት ቤቶች ማፍረስ ተችሏል። በሁሉም ክፍለ ከተሞች ኮንቴነሮችን ለማስነሳት ሰፊ ተግባር የተከናወነ ሲሆን በዚህ ረገድ ሶስት ሺህ ስድስት መቶ ስልሳ ሁለት ባንክኖሮች በማንሳት ውጤታማ ተግባር ተከናውሎ ማለት ይቻላል። ባልተገባ መንገድ በአመራር የተገነቡ ቤቶች እንዲፈርሱ በተወሰኑ መሰረትን የማፍረስ ስራ እየተሰራ ነው። እስካሁን አስራ ስድስት ቤቶች አፍርሰናል። ሌላው በከተማ አስተዳደሩ በተለያዩ ቦታዎች በሁለት ሺህ አስራ ስድስት በጀት ዓመት ሕገ ወጥ ግንባታን በማፍረስ ሀምሳ ሁለት ሺህ ስድስት መቶ አንድ ሜትር ካሬ መሬት ወደ መሬት ባንክ ገቢ መደረጉ በቀረበ ሪፖርት መሰረት ገቢ የተደረገው ቦታዎች እስኬች ተሰርቶላቸው ለምክር ቤቱ ጉባኤ ይቅረብ የሚል ነው። ከዚህ አኳያ በግል ይዞታቸው ላይ ማለትም በካርታ ቦታቸው እና በአረንጓዴ ገብተው ይዞታቸው ላይ ስለሆነ ከማፍረስ ባለፈ ወደ መሬት ባንክ ሊገባ የሚችል ባለመሆኑ እስኬች ተሰርቶ ማቅረብ አልተቻለም። በመጨረሻም በከተማችን ነባርን አዲስ የተባሉ ቤቶችና ውልና ካርታ የሚሰራላቸው ምክር ቤቱ በተደጋጋሚ የሚመከረ በመሆኑ በቀጣይ አርባ አምስት ቀናት ውስጥ ሁሉም የመንግስት ቤቶች ውል ተሰጥቷቸውና ካርታ ተሰርቶላቸው አፈጻጸሙ ተገንግሞ ለምክር ቤት ይቅረብ የሚል ነው። ከዚህ አኳያ ችግሩን ለመፍታት በተደረገት ውል ሊወስዱ ከሚገባቸው 5172 ተወያዮች 4137 የሚያክሉ ውል እንዲወስዱ ማድረግ ተችሏል። በተመሳሳይ ካርታ የተሰራላቸው ከሚገባቸው 10437 የሚያክሉ ቤቶች ዘጠኝ ሺህ አንድ መቶ ሃምሳ ዘጠኝ የሚያክሉት ካርታ የተሰራላቸው ሲሆን ቀሪዎቹ በአጭር ጊዜ ለማጠናቀቅ እየተሰራ ነው። ይሁን እንጂ የተከበረው ምክር ቤት በሰጠው አቅጣጫ መሰረት አፈጻጸሙ ያለበት ደረጃ ለማየት ጥረት ሲደረግ መቶ ፐርሰንት መፈፀም ሲገባ አሁንም መቶ ፐርሰንት ያልተፈጸመበት ጉዳይ ነው። ይህም በአጭር ጊዜ ማጠናቀቅ ጥረት የሚደረግ ይሆናል። ከመሬት መምሪያ ስራዎች አኳያ ከመሬት አስተዳደር ስራዎች አኳያ የመጀመሪያው ጥያቄ በከተማ ስልት ላይ አመታት በልማት ምክንያት ከቀያቸው የተነሱ ህጋዊ አርሶ አደሮች ህጉ የሚፈቅደውን መቋቋሚያ ገንዘብ እና ትክ ቦታ የተሰጥቷቸው እንዲቋቋሙ እንዲሁም ህጋዊ መሬት ባለቤት ለሆኑ አርሶ አደሮች በመመሪያው መሰረት የይዞታ ማረጋገጫ ደብተር እንዲያገኙ ተደርጎ ይቅረብ የሚል ነው። በዚህም መሰረት የተከናወኑ ተግባራት ሲታይ በልማት ምክንያት ለሚነሱ የልማት ተነሺዎች በካሳ ክፍያ እና በዘላቂነት መልሶ ለማቋቋም በህግ ማዕቀፍ ዙሪያ በአዋጅ በደንቡና መመሪያ ላይ በተቀመጠው የጊዜ ሁኔታ ግንዛቤ መፍጠር ተችሏል። ከ2010 ዓ ም ጀምሮ ለህዝብ ጥቅም ሲባል መሬታቸውን ለሚለቁ ባለይዞታዎች ሰባት ዘጠኝ ሄክታር መሬት 2614 ማሳ በብዛት 25 ሁለት አንድ አራት ቢሊየን ብር በህግ የተፈቀደውን ካሳ መጠን በማስላት 2.1 ቢሊዮን ብር እንዲከፈል ተደርጓል። በልማት ተነሺዎች ትርክ የመኖሪያ ቤት መስሪያ ቦታ በማመቻቸት በኩል 31150 ካሬ ሜትር ለመስጠት ታቅዶ 18150 ካሬ ሜትር የከተማ ቦታ ለ29 አርሶ አደርና ልጆቻቸው ተሰጥቷል። ባላቸው የካፒታል አቅም መሠረት ለተወሰኑት አርሶ አደሮች በተለያዩ የስራ ዘርፎች እንዲሳተፉ በወተት ልማት፣ በእርሻ በከብት ማድለብና ጠጠር የማምረት ድጋፍ ለማድረግ ተችሏል። መመሪያ ቁጥር 542016 የማሻሻያ ከመደረጉ በፊት በመመሪያ ቁጥር 442013 ዓም አርሶ አደሩ በልማት ምክንያት መሬታቸው ሲወሰዱባቸው ተገቢውን ካሳ ከመክፈል ባለፈ የመኖሪያ ቤታቸው እስካልተነካ ድረስ ትካ አይሰጣቸውም ስለሚል የብዙ አርሶ አደሮች ሕይወት ከኑሯቸው ከቀያቸው የሚፈናቀል መሆኑን በማየት ለ362 የአርሶ አደር እና አርሶ አደር ልጆችን አስተዳደራዊ ውሳኔ በከተማው በመወሰን በማህበር ተደራጅ በመጡ አርሶ አደር ልጆች ትክ ቦታ የተመቻችላቸው ይገኛል። በተመሳሳይ ህጋዊ መሬት ባለቤት በሆኑ አርሶ አደሮች በመመሪያው መሰረት የይዞታ ማረጋገጫ ደብተር እንዲያገኙ ከማድረግ አኳያ የመሬት ባለ ይዞታዎች የመሬት መረጃ ምዝገባና ቁታዊ በማድረግ ለ1822 ባለይዞታዎች 6227 ማሳ ብዛት ወደ ሶፍትዌር በማስገባት ዘጠና አንድ ፐርሰንት የመሬት መረጃ ደህንነት የአሰራር ቅጥፍና ስርዓት ማሻሻል ተችሏል። ህጋዊ የመሬት ባለይዞታ ለሆኑ አርሶ አደሮች አሰራሩና መመሪያው መሰረት ባደረጉ የይዞታዊ ማረጋገጫ ደብተር ተሰጥቷል። አፈጻጸሙም ዘጠና አራት ፐርሰንት ደርሷል። ይሁን እንጂ በመልሶ ማልማት ከይዞታ መሬታቸው ተነሽ ለሆኑ አርሶ አደሮች ተገቢውን የሆነ ካሳ እንዲሰራላቸው በደብዳቤ ከመላክ ባለፈ በሚመጡ የልማት ፕሮጀክቶች ለመልሶ ማቋቋም የተያዘ በጀት እና አርሶ አደር ልጆችን የሚጠቀምበትን ፕሮጀክቶች የተግባር አፈጻጠም በግልጽ የተወስነው በቃለ ጉባኤ ያለመምጣት ችግር፣ በካሳ ተነሽ ለሚሆኑ አርሶ አደሮች የካሳ ግምት ክፍያን በተናጠል ከመስጠት ባሻገር በጋራ የልማት ተነሽዎች በትልልቅ ፕሮጀክቶች በከተማው ውስጥ በኢንቨስትመንት ተሳታፊ እና ተጠቃሚ የሚሆኑበት መንገድ አልተፈጠረም። የልማት ጠነሻዎች በከተማው በዘላቂነት የስራ እድል የሚፈጥሩበት ፕሮጀክቶች ተለይተው የመስሪያና የመሸጫ ቦታ በማቅረብ በኩል ስራ አልተሰራም። የልማት ጠነሻ አርሶ አደሩና ልጆች በመንሶ ማልማት ፕሮጀክት የግንባታ ስራዎችና የግብዓት አቅርቦትና ሌሎች ስራዎች ላይ ተሳታፊ እንዲሆኑ ወደዋ አደረጃጀት እንዲኖራቸውና ከባንኮች ጋር በማስተሳሰር የልማት ተጠቃሚነት በማረጋገጥ በኩል ከተማ አስተዳደሩ ትልቅ ስራ የሚጠበቅበት ሲሆን ለዚህም በከተማ ደረጃ መልስ የሚቋቋምበት እና አሰራር እና በጀት መመደብ ያስፈልጋል። በጎንደር ከተማ አስተዳደር በ972 ዓ ም ወደ ከተማ ወሰን የተካለሉ የአርሶ አደር ይዞታዎች በመመሪያ ቁጥር 26208 ይዞታቸው እየተጣራ ከሶስተኛ ወገን ነፃ መሆኑ ሲረጋገጥ የይዞታ ማረጋገጫ ደብተር እንደሚሰጣቸው የክልሉ መንግስት ወስኗል። ከሶስተኛው ወገን ነፃ መሆናቸው የሚመለከታቸው ተቋማት ቢጠየቅም ምላሽ ያላገኙ 260 በከተማ ውስጥ ያሉ አርሶ አደሮች የይዞታ ማረጋገጫ ደብተር ያልተሰጡ በመሆኑ በመሬት መምሪያው የውሳኔ ሀሳብ እንዲሰጥበት ለከንቲባ ኮሚቴ ቀርቦ ውሳኔ እየጠበቀ ይገኛል። ሌላው የከተማ መሬት ምዝገባውን ካዳስተር ከተጀመረ ረዥም ዓመት የሆነው እና ብዙ ሙያተኞችና አመራሮች በየወቅቱ ስልጠና የሚወስዱ ቢሆንም በሚፈለገው መጠንና ፍጥነት እየሄደ ባለመሆኑ ያለውን የሰው ሀይልና ና የስነ ምግባር በማሻሻልና አሰራሮችን የሚያቀላጥቅ ስልቶችን በመጠቀም እስከ ሚያዝያ ሰላሳ ሁለት ሺህ አስራ ሰባት የካዳስተር ስራውን ሙሉ በሙሉ በማጠናቀቅ ለተከበረው ምክር ቤቱ ሪፖርት ይቅረብ የሚል ነው። ከዚህ አኳያ የከተማ መሬት ምዝገባ ለማከናወን ለሀያ ሁለት ባለሙያዎች እና የሰፈር በሰፈር የማረጋገጥ ስራውን ለመስራት በስድስት ማህበራት የተደራጁ መቶ አራት አባላት የስራ ስምሪት ተደርጎ ስራውን በመስራት ላይ ይገኛል። የከተማ መሬት ምዝገባውን በማሳለጥ በተለይ ከመብሰጭው ጋር ያለውን ቅንጅታዊ ስራ በማጠናከር የመግባቢያ ሰነድ በመፈራረም በየጊዜው እየተገመገመ በመምራት የምዝገባ ስርዓቱ ማሳለጥ ጥረት እየተደረገ ይገኛል። በቂ በጀት በመመደብ በኩል ከአመት ዓመት እየተሻሻለ ነው። እስከ ሰኔ 30 2017 ዓ ም ዘጠኝ ሺህ ቁራሽ መሬቶችን በማራኪ ባዘዞት አዳር በዞውልና ክፍተ ከተሞች ለማጠናቀቅ የቅድመ ዝግጅት ስራዎች ማለትም የሰፈር ልየታ፣ የሰው ሀይል መረጣ፣ የግንዛቤ ፈጠራና የሶሻል ዳታ መረጃዎች ሰብስበን ወደ ስራ ተገብቷል። ይሁን እንጂ ህብረተሰቡ በከተማ መሬት ምዝገባው ካዳስተር በቂ ግንዛቤ ባለመኖሩ አስመዝግቦ ይዞታ ማረጋገጫ ሰርቲፊኬቱ በመውሰድ በኩል ክፍተት መኖሩና የከተማ መሬት ምዝገባውን በማረጋገጥ ሂደት ላይ ከመብት ፈጣሪ እስካን የሚደረጉ ፋይሎችን ስካን አድርጎ ለማነጻጸር የሚያስችል የስካነር ማሽን ችግር መኖር የገጠሙ ችግሮች በመሆናቸው ስካን ማሽን ጊዜ በሂደት ላይ እንገኛለን። በቀጣይ በመት ምዝገባው ጋር ተያይዘው የሚገጥሙ ችግሮችን በማረም እና በድግ ዲሲፕሊን እንዲመራ በማድረግ የምዝገባ ስራ በፍጥነት እንዲጠናቀቅ ይደረጋል።